ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 17 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል በዘመቻው አንድነት ስምንተኛ ቀን በጎንደርና ጎጃም ቀጠናዎች በፋኖ ድል ታጅቦ እንደቀጠለ ነው 37 ከተሞች ነፃ ወጥተዋል ፓርቲዎቹና ፋኖ በብርቱካን ተመስገን ጉዳይ ጠንከር ያለ ማሳሰቢያ ያዘለ መግለጫ አውጥተዋል መግለጫዎቹን ይዘናል ወቅታዊ መረጃዎችም ተካተዋል በአዲግራት አቅራቢያ በሚገኘው የኢትዮ ኤርትራ ድንበር ላይ የሁለቱ ሀገራት ወታደሮች መፋጠጣቸው ተነ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 በዘመቻ አንድነት ስምንተኛ ቀን በጎንደር እና ጎጃም ቀጠናዎች በፋኖ ድል ታጅቦ እንደቀጠለ ነው። የአማራ ፋኖ አንድነት ነት በጎንደር ከመጋቢት 10 2017 ዓ ም እስከ ዛሬ መጋቢት 17 2017 ዓ ም ድረስ በዘመቻ አንድነት የተመዘገቡ ድሎችንና ቁጥራዊ መረጃዎችን ይፋ አድርገዋል። በዚህም 92 አውደ ውጊያዎችን በጎንደር ቀጠና የተካሄዱ ሲሆን 85ቱ በልዩ ልዩ ቦታዎች፣ በሰባት ቦታ ደግሞ በድግግሞች ተካሂደዋል። በድምሩ 306 ሰዓታት የፈጀ ውጊያ በልዩ ልዩ ቦታ አካሂደናል የሚለው የአማራ ፋኖ አንድነት በጎንደር 18 በመቶ ኃይል ካለን የወታደራዊ አቅም ለውጊያ ተጠቅመናል ብለዋል። በሁሉም የጎንደር ዞኖች ውጊያ መካሄዱና 704 የአገዛዙ ጦር መደምሰሱ፣ 288 መቁሰሉ፣ 114 መማረኩ ተገልጿል። 186 ያገዛዙ ጦር በምህረት ሲገባ 89 ከርቶ ፋኑን ተቀላቅሏል። 298 የነፍስ ወከፍ የጦር መሳሪያ፣ 8 የቡድን መሳሪያ ብሬንና ስናይፐር፣ ለ187 ቦምቦች፣ ከ6700 በላይ ተተኳሽ ጥይቶች፣ አራት አይኮ ወታደራዊ መገናኛ ራዲዮ፣ አምስት ኩንታል በላይ ልዩ ልዩ የሰራዊት ስንቅ ተማርከዋል። በጦርነቱ ቀጥተኛ ተሳትፎ ያላቸው 38 የአገዛዙ ልዩ ልዩ የጸጥታ የመረጃና የፖለቲካ አመራሮችና አስተባባሪዎች ተገድለዋል፣ አራት ቆስለዋል፣ 59 ተማርከዋል። በዘመቻ አንድነት ነጻ የወጡ የወረዳ ከተሞች፣ ንዑስ ወረዳዎች፣ አነስተኛ ከተሞች፣ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ 37 መሆናቸውንም አሳውቀዋል። 06 ዋና ዋና ወራ ጎዳናዎችን እንቅስቃሴና ለመቆጣጠር የሚጠቅመንን ገዢ መሬቶች ተቆጣጥረናል ሲል ድርጅቱ አሳውቀዋል። በቶ 42 እስረኞችን ከእስር አስፈትተናል። ሶስት ወረዳዎች ከ25 ቀበሌዎች በላይ የብልጽግና መዋቅር ፈርሶ የፋኖ መዋቅር እየተካው ነው። አገዛዙ በጎንደር ግንባር ፖለቲካዊና አስተዳደራዊ የዘውትር ተግባሩን ለመፈጸም እንዲቸገር ሆኗልም ብለዋል። በዘመቻ አንድነት የተፈጠረው የትግል መነሳሳት በሁሉም የአማራ ፋኖ አንድነት በጎንደር ክፍለ ጦሮች ከ1500 በላይ አዳዲስ አባላት ትግሉን ተቀላቅለዋል። ሁለተኛ ዓለም አቀፍ የሚዲያ አውታሮች አልጀዚራና ሮይተርስ ዘመቻ አንድነትን የሚዲያ ሽፋን ሰጥተውታል። በመቶ የሚቆጠሩ ሌሎች የሚዲያ አካላት የዘመቻ አንድነትን ድልና መረጃዎች አሰራጭተዋል። በልዩ በልዩ ልዩ ቦታ ቦታ ከ45 ሺ በላይ ነጻ ከወጣው ህዝባችን ጋር የህዝብ ውይይትና መልሶ ማደራጀት እየተከወነ ይገኛል። ህዝቡም ዘመቻ አንድነትን ሙሉ በሙሉ ደግፎታል። በፋኖ ላይ የደረሰው ሰብአዊና ቁሳዊ ጉዳት አገዛዙ ቁጥራዊ አሀዝ በንጽጽር በመቶኛ ሁለት ነጥብ ሁለት አካባቢ ነው። በሌላ በኩል ስምንተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬ በአገዛዙ ጦር ላይ መብረቃዊ ጥቃት በመፈጸም ድል ተቀናጅተዋል። በዚህም በአማራ ፋኖ በጎጃም ስድስተኛ ክፍለ ጦር በላይ ዘለቀ ብርጌድ፣ በረሀኛው ጅበላ ሙተራ ብርጌድ፣ ቀስተ ደመና ብርጌድ ብርጌድ በጥምረት በአማኑኤል ከተማ ከጠዋቱ 12 ሰዓት እስከ 5 ሰዓት የዘለቀ ውጊያ አካሂደዋል። 80 ያገዛዙ ኃይል ተደምስሷል፣ 24 ቆስሏል፣ 14 ተማርኳል። 16 ክላሽ መማረኩም ተገልጿል። በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዋሸራ ላይ ባደረገው ጥምር ማጥቃት ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድና አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ፣ አበራዳሙ ሻለቃ ተሳትፈዋል። በዚህም 23 የብልጽግና ወታደር ተደምስሷል፣ 18 ቆስሏል፣ አንድ ድሽቃ በመመታቱ ከጥቅም ውጭ ሆኗል። በከተማ ያለውን ኃይል አከርካሪው ተሰብሯል። እንዲሁም በአማራ ፋኖ በጎጃም አራተኛ ጃዊ ክፍለ ጦር በሰርጎ ገብ ማጥቃት ስልት ጃዊ ፈንድቃ ከተማ ላይ በወሰደው እርምጃ የስርዓቱ ዋና ቁንጮ የነበሩ ሁለት ቀንደኛ አመራሮች ተደምስሰዋል። በተመሳሳይ በአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሶማ ብርጌድ ባደረገው አሰሳ ከደብረ ወርቅ ከተማ በቅርብ ርቀት ላይ የሚልሻ ስልጠና ሲወስዱ የነበሩ ስራ እንዲያገዛዙ ኃይሎች እስከ መሳሪያቸው ተማርከዋል። ፓርቲዎቹና ፋኖ በብርቱካን ተመስገን ጉዳይ ጠንከር ያለ ማሳሰብ ያዘለ መግለጫ አወጡ። በወጣቷ ላይ የደረሰው ሰቆቃ በቅርብ ጊዜያት በሀገራችን ለተፈጸሙ ግፎች በቂ ማሳያ ነው በሚል መኢአድ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ የጋራ መግለጫ ሰጥተዋል። ፓርቲዎቹ በመግለጫቸው በኢቤስ ቴሌቪዥን ቀርባ በእገታ ውስጥ የደረሰባትን በደል የተናገረችውን ብርቱካን ተመስገን ላይ የደረሰው ግፍ በአጠቃላይ ኢትዮጵያ ውስጥ ለተፈጸሙ መዋቅራዊና ስርዓታዊ በደሎች ማሳያ ተደርጎ የሚወሰድ እንጂ ብቸኛው አይደለም ብለዋል። በዚሁ አጋጣሚ የልጅ ሴቶቿ ደህንነት ተጠብቆ እና መቋቋሚ አግኝታ ስለ ሌሎች ደብዛቸው ስለጠፉ ተማሪዎች አንዳች ፍንጭ የሚሰጡ መረጃዎችን ለማገጣጠም መጣር ሲገባ ልጅቷ ጋር ያለውን እውነት ለማዳፈን ሙከራ ማድረግ የግፉ ተባባሪ ከመሆን ተለይቶ አይታይም ሲሉ ገልጸዋል። በትብብር የምንሰራ ፓርቲዎች በወጣቷ ጉዳይ የቅርብ ክትትል እንደምናደርግ አልየገባን ህዝባችን ችግሮቹ ስርዓት ወለድ መሆናቸውን በውል ተገንዝቦ እርስ በርስ ጣት ከመጠቋቋም እንዲወጣና በጋራ እንዲታገል ከከፋው ሰቆቃም በአንድነት እንድንወጣ በሚል ጥሪ አቅርበዋል። መንግስት የብርቱካንንና መሰል ጓዶቿን እገታ ቢያንስ ለችግሩ እውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄው መሄድ ሲገባው ማድበስበስን በመምረጡ ከዛሬዋ ቀን ድረስ ችግሩ ስር ሰዶ ከእለት እለት እየከፋ መሄዱን ፓርቲዎቹ አንስተዋል። ከአዲስ አበባ በፍቼ ወደ ጎጃም እና ጎንደር በሚወስዱ አውራ ጎዳና ላይም ከሰሞኑ ጭምር ከፍተኛ ቁጥር ያለው መንገደኛ መታገቱን አውስተዋል። ፓርቲዎቹ በአካባቢው መሰል ድርጊት ፈጻሚዎች ያለምንም ከልካይ ባሻቸው ወቅትና በተደጋጋሚ ጊዜያት እገታ እየፈጸሙ አሰቃቂ ግድያ የሚፈጸምበት እና ብዙ ሚሊዮን ብር ካሳ የሚጠየቅበት መስመር አካባቢው ደግሞ የሞት ቀጠና ከሆነ ውሎ አድሯል ብለዋል። በተደጋጋሚ እንደገለጽ ነው መንግስት ተቀዳሚ ተግባሩ የሆነውን የዜጎችን ወጥቶ መግባት ዋስትና ማስጠበቅ አለመቻል፣ ፍትህ አለመስፈን በሀገር ደረጃ መግደልና ማገጥ ማገት ቀላል እንዲሆን አልፎ ተርፎም ለእነዚህና መሰል ቡድኖች የገቢ ምንጭ ጭምር ተደርጎ እንዲታይ አድርጎታል። በትብብር የምንሰራ ፓርቲዎች በእገታው የተሳተፈ የትኛውን ቡድን በንጹሃን ሕይወት መቆመሩን እንዲያቆምና የታገቱ ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ ጥሪ እናቀርባለን። ይበንድ እንዳለ አማራ ፋኖ በሸዋ ሴቶች ጉዳይ መምሪያ በወጣት ብርቱካን ተመስገን ዙሪያ መግለጫ ሰጥተዋል። መመሪያው በመግለጫው ሌሎች ላይም የከፋ ነገር እንደተፈጸመ እናውቃለን። ስለዚህ ሁሉም አማራና ሰው በሚለው መስፈሪያ የሚጠራ ማንኛውም ይህን ስርዓት በመቃወም ከእህታችን ጎን ሆኖ ሊያሳያት ይገባል ሲል ጥሪ አስተላልፈዋል። የተባበሩት መንግስታት የሰብአዊ መብት ድርጅትና የኢትዮጵያ ሰብአዊ መብት ኮሚሽን ከብርቱካን ተመስገን ጎን በመቆም ኃላፊነታችሁን እንዲሁም ሞራላዊ ግዴታችሁን እንድትወጡ ሲልም አሳስበዋል። ይህን ግፍ የሰማችሁ የአማራ ሚሊሻ አድማ ብተናና በመከላከያ ውስጥ ያላችሁ አማራዎች አማራ። በደምና በአጥንት ብቻ የሚሰጥ አለመሆኑን ተረድታችሁ በተግባር ወደ አማራ ፋኖ ተቀላቀሉ ሲልም ጥሪ አቅርበዋል። በሌላ በኩል ከብርቱካን ዝግጅት ጋር በተያያዘ አገዛዙ በዛሬ ዕለት የኢቢኤስን ቢሮ አሽጎ እንደነበርና ስርጭቱንም አስቁሞ እንደነበር ታውቋል። ሆኖም ከሰዓታት በኋላ ስርጭቱ ተመልሷል። የብልጽግናው አገዛዝ አክቲቪስቶች ግን ኢቢኤስ ይዘጋ በሚል ቅስቀሳቸው ገፍተውበታል። በአዲግራት አቅራቢያ በሚገኘው የኢትዮ ኤርትራ ድንበር ላይ የሁለቱ ሀገራት ወታደሮች መፋጠጣቸው ተነገረ። የብልጽግና ጦርና የኤርትራ ጦር በአፋር በኩልና ለአዲግራት አዲግራት ቅርብ በሆነ የድንበር ስፍራ ላይ መፋጠጣቸው ተሰምቷል። አብይ ከሰሞኑ ወደ አፋር አቅንተው ወታደራዊ እንቅስቃሴዎችን ከጎበኙና ጦሩ ዝግጁ እንዲሆን ካዘዙ በኋላ ውጥረቱ ከፍ ብሏል። በተለይ ሁለቱ ሀገራት በሚዋሰኑበትና ከቀይ ባህር በቅርብ ርቀት ባለው የአሰብ ቀጠና ላይ ቡሬ በተባለ ቦታ የሁለቱም ጦር መስፈሩ ነው የተገለጸው በሁለቱ ሀገራት ስር የሚባል ቦታ መኖሩም ተጠቁመዋል። ታዲያ ውጥረት በሞላበት በዚህ ቀጠና ወደ 600 ያህል የኤርትራ ተማሪዎች ታሪካዊ ቦታዎችን መጎብኘታቸውንም የኤርትራ ማስታወቂያ ሚኒስትር በዛሬው ዕለት ገልጿል። ሚኒስትሩ ዛሬ እንዳስታወቀው ይህንን ጉብኝት ያደረጉት በአሰብ የሚገኘው የወልዳ ወልደ ማርያም ሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። ይህ ጉብኝት ቡሬ አካባቢን እንዳካተተም ገልጿል። ሚኒስትሩ እንዳለው ቡሬ በ1992 የወቅቱ የኢትዮጵያ መንግስት ሶስት ጊዜ ጥቃት ሰንዝሮ በኤርትራ መከላከያ ሰራዊት የተመከተበት ቦታ ነው ሲል ገልጿል። በዚህ ስፍራ ላይ ስለተካሄደው ጦርነት ለተማሪዎቹ ማብራሪያ እንደተሰጣቸውም አስረድተዋል። አሰብን ሊቀሙን ነበር ውጊያ የከፈቱት ሲሉም ገልጸዋል። ይህም አሁን ላይ የብልጽግናው አገዛዝ ለከፈተው አሰብን ይይዛለው ዘመቻ ምላሽ መሆኑ ነው። በሌላ በኩል በኢትዮጵያ ካቶሊክ ቤተክርስቲያን የአዲግራት ሀገረ ስብከት ሊቀጳጳስ የሆኑት አቡነ ተስፋ ስላሴ መድህን በክልላችን ከፍተኛ ውጥረት ነግሷል ብለዋል። አቡነ ተስፋ ስላሴ የካቶሊክ ዜና ማሰራጫ ለሆነው ፊደስ በሰጡት መግለጫ በኢትዮጵያና በኤርትራ መካከል ፍጥጫ አለ ሲሉ ገልጸዋል። አገሪቱ ሌላ ደም አፋሳሽ ጦርነት ውስጥ ልትገባ ትችላለች ያሉም ሲሆን በአሁኑ ወቅት በትግራይ ውስጥ ያለው ፖለቲካ ጥሩ አይደለም ሲሉ አብራርተውታል። ለትግራይ ከሌሎች ክልሎች በተለየ ሁኔታ ላለፉት አስራ አንድ ቀናት ነዳጅ እንዳይጫን ተደረገ። የትግራይ ክልል ንግድና ኤክስፖርት ቢሮ ላለፉት አስራ አንድ ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ገልጸዋል። የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራው የነዳጅ ስርጭት መረጃ የነዳጅ አቅርቦት ሙሉ ለሙሉ የቆመው በትግራይ ክልል ብቻ እንደሆነ እንደሚያመለክት በቢሮው የሸማቾች ጥበቃ ዳይሬክተር አቶ ካሳውን ክንዲያ ነግረውኛል ሲል ቢቢሲ ዘግበዋል። የትግራይ ክልል የንግድና ኤክስፖርት ቢሮ ከትናንት በስቲያ ሰኞ መጋቢት 15 2017 ዓመተ ምህረት የነዳጅ አቅርቦትን ለሚመለከታቸው የፌዴራል መንግስት ተቋማት በጻፈው ደብዳቤ ወደ ክልሉ የሚላከው ነዳጅ ላይ የተደረገው ክልከላ አሁንም መቀጠሉን አስታውቀው ነበር። ለንግድና ቀጠናዊ ትስስር ሚኒስቴር፣ የነዳጅና ኢነርጂ ባለስልጣን እንዲሁም ለነዳጅ አቅራቢ ድርጅት የተጻፈው ደብዳቤ ለመጨረሻ ጊዜ ወደ ክልሉ ነዳጅ የገባው መጋቢት 6 2017 ዓ.ም እንደሆነ ይገልጻል። ከጥር ወር ጀምሮ ወደ ክልሉ የሚገባው የነዳጅ መጠን በእጅጉ መቀነሱን በደብዳቤው ያስታወሰው ቢሮ በመጋቢት 4 እና 17 ዓመተ ምህረት በክልሉ የሚቀርበው ነዳጅ ሁለት የነዳጅ ጭነት መኪና መውረዱን ገልጿል። ይባስ ብሎ ከመጋቢት 6 2017 ዓ.ም ጀምሮ ወደ ትግራይ የተጫነ ነዳጅ አለመኖሩ ችግሩ እንዲቀጥልና እንዲወሳሰብ እያደረገ መሆኑን ጠቅሷል። ለትግራይ ክልል የሚቀርበውን ነዳጅ በተመለከተ በተደጋጋሚ ጥያቄ መቅረቡንና ተደጋጋሚ ውይይቶች መካሄዳቸውን ያስረዳል። ደብዳቤው ወደ ትግራይ ነዳጅ እንዲጫን እንደተፈቀደ በቃል ተነግሮን ተስፋ አድርገን ብንቆይም እስካሁን ችግሩ ሳይፈታ ወደ ትግራይ የሚላከው ነዳጅ ክልከላ አሁንም ቀጥሏል ሲል ችግሯ አለመፈታ መምጣቱን ይገልጻል። በቢሮው የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳውን ከመጋቢት ስድስት ጀምሮ አንዳችም ነዳጅ ወደ ክልሉ አልተጫነም ሲሉ አረጋግጠዋል። የመቀለ ከተማ ነዳጅ ማደያዎች ማህበር ሊቀመንበር አቶ ኪሮስ አባይም በተመሳሳይ የከተማዋ በስራ ላይ ያሉት አስራ ሶስት ማደያዎች ለመጨረሻ ጊዜ ነዳጅ ያገኙት ከሁለት ሳምንት በፊት መሆኑን ተናግረዋል። ወደ ትግራይ ክልል ነዳጅ ለመጫን ሁሉንም ሂደት ጨርሰው ጅቡቲ የቆሙ ተሽከርካሪዎች ብዛት ሀያ ሁለት እንደሆነ የትግራይ ክልል ንግድና ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተሩ አቶ ካሳውን ተናግረዋል። ነዳጅ አቅራቢ ኩባንያዎች ተሽከርካሪዎች ነው ላለመነሳታቸው የሚሰጡት ምክንያት ነዳጅ አቅራቢ ድርጅት ቆዩ እያለን ነው የሚል እንደሆነ አቶ ኪሮስ ገልጸዋል። ቢቢሲ ተሽከርካሪዎች ወደ ትግራይ ክልል ነዳጅ እየጫኑ ያልሆነበትን ምክንያት ለመረዳት ያነጋገራቸው ሶስት የነዳጅ አቅራቢ ኩባንያዎች ተወካዮች ጉዳዩ የሚመለከተው መንግስትን እንደሆነ በመጥቀስ መረጃ ከመስጠት ተቆጥበዋል። ወደ ትግራይ ክልል የሚገባውን ነዳጅ ላይ ያለውን ችግር ከፌዴራል መንግስት ተቋማት ጋር ለመነጋገር ባለፉት ሁለት ሳምንታት አዲስ አበባ የሚገኙት አቶ ካሳውን ወደ ትግራይ ክልል ነዳጅ መግባት ስለቆመ